ሰላም ጤና ይስጥልን። ውድና የተከበራችሁ በመላው ምድር ጫፍ ለምትገኙ ወገኖች፣ ውድ ኢትዮጵያውያን ኤርትራውያን፣ በያላችሁበት ዓለም ጥግ ሰላም፣ ጤና፣ ደስታ በእጥፍ ድርብ ይብዛላችሁ። ሰላምታችን የሚደርሳችሁ እንደምን አላችሁልን? ደና ቆያችሁ? እንኳን ወደዚህ ቻናል በደህና መጣችሁ። የግፈኛዋ ሚስትና የሰራተኛዋ ፍጥጫ የትሁት ድራማ ነው በዚህ ቪዲዮ የማስቃኛችሁ እጅግ በጣም የሚገርም ነው። እንግዲህ ቲና ውርደቷን ተከናንባለች። ዳኒም እንግዲህ የውርደቱን ቀን እየተጠባበቀ ነው። ያው አባባ ብሩን ይሰጡኛል ብሎ የጠየቃቸውን ያንን ተስፋ በማድረግ እንግዲህ በመጠባበቅ በዛ ሂደት ሚስጥር አድርገው የያዙትን የቤቱን የፊርሚያ ሁኔታ ያው ሀሰት መሆኑን ለቲና እንዳይናገር ከተናገረ ደግሞ የጠየቀውን ብር እንደሚያጣ ስለነገሩት እና ስላስጠነቀቁት በዛ ሂደት ነበር እንግዲህ ያው ያንን ተስፋ አድርጎ ከተሳካልኝ በሚል ያው እሱን ልሞክር ብሎ ያው የቤቱም ነገር እንዳልተሳካ ባዶ እንደሆነ ሰምቷል። እሷ ግን ያው አልሰማችም፣ ምንም ጥርጣሬም እንኳን በውስጡ የለም። ይባስ ብሎ እንግዲህ ያዙኝ ልቀቁኝ እያለች ከባለፈው ክፍል ተመልክተን ነበር። በዚህም ክፍል እንግዲህ ፉከሯ ቀጥሎ ከቤቴ ውጡልኝ ስትል በሙሉ አፏ እንግዲህ ምንም ሳይመስላት በድፍረት ደረቷን ነፍታ ቤቴን ለቃችሁ ውጡልኝ ስትል ተደምጣ ነበር። በሚገርም ሁኔታ እንግዲህ አባባም ተዘጋጅተው ኖሯል። ያው ጊዜው ይድረስና የደፈረሰ እንግዲህ ካልደፈረሰ አይጠራም ብለው ይህን ጊዜ ይጠባበቁም ነበር። እና እናም የያዘችው የፊርማ ውል ሰነዱ በአጠቃላይ የሀሰት መሆኑን ከአንድ በታቸው እንግዲህ ነግረዋት ነበር። እንግዲህ እሷም አላመነችም። በጭራሽ አይሆንም እያለች ነበር። እናም ያው መሆኑ ላይቀር እንግዲህ ሆኗል፣ የሀሰት ነው። ይህን ሁሉ እንግዲህ እሷ አልተረዳችም። እንዴት ሊሆን ቻለ? በቃ ሁሉ ነገር ዱብዳ ሆኖባታል። ሆኖም እንግዲህ ደም እንባ ብታለቅስ ብትፈርጥ ብትነሳ ነገሮች ምንም ሊለወጡ አይችሉም። ቀድሞ ነበር እንጂ መጥኖ መደቆስ እንደሚባለው እንግዲህ ቀድሞ ሁሉን ነገር አበለሻሽታለች። እንግዲህ ታማኝ ናት እንኳን ብለው አምነው ቢሰጧት እንደው ጉድ ይሆኑ ነበር። እሳቸውም ደግሞ ምን ሆኜ ነው እኔ ለእሷ ቤቱን የምፈርምላት እንደው ደህና እንኳን ሚስት ብትሆንም ከልጅ አልፎ እንግዲህ ለሚስት የሚፈርሙበት ምንም ምክንያት አይኖርም፣ ልጅ በሕይወት እያለ። ስለዚህ እሷ ራሷ ይሄን አርቃ ለማሰቧ በዚህ ልክ ደግሞ ለሳቸው እንደው ግፍ እየሰራች በዚህ ልክ በጭካኔ እየተሞላች ሆና አልፎ እንግዲህ ቤቱን ይፈርሙልኛል ይሰጡኛል ብላ ማሰቧ እራሱ ይሄ ጅልነት ነው። እሷ የሚመስል ደግሞ አብሯተሽ ኮለሌ የሚለው ዳኒ ራሱ ባለው ጊዜ በጉልበቱ እንደ መጠቀም ጊዜውን ሰርቶ በላቡ እንደ ማግኘት የሚፈልገውን ነገር እንደ ማግኘት፣ ነገር ግን ሀሳቡ ሁሉ የስንፍና ከእሷ ጋር እንግዲህ ተመሳጥሮ በአቋራጭ ሊካብት ፈልጎ እንግዲህ እሷንም ያው ሳይወዳት እንደሚወዳት መስሎ ቀርቧት ያው ጥቅሙን እስኪያገኝ ድረስ በዚህም በዛም ተፍተፍ እያለ ነበር። ነገር ግን ያሰበው አልተሳካለትም። ያው የቤቱ ነገር እንኳን ባይሳካ ያው እሱ እንደጠበቀ ባይሆንም ምናልባት እንደው ይሄንን ቻንስ ልሞክር ብሎ በጠየቀው ብር ብድር በሚል ጠይቋቸው እንደነበር ይታወሳል። እሳቸውም ደግሞ ነገሮች እስኪስተካከሉ ብልህ አባት ናቸው እና እሰጥሃለሁ በሚል እንግዲህ ቃል ገብተውለታል ። እሱ ማመኑ እሳቸው ይሰጡኛል ብሎ ማመኑ መጠበቁ ራሱ እንግዲህ በጣም የሚገርም ቲናን እንግዲህ ሰከንድ በይ፣ አስቢበት፣ ተረጋጊ እያለ እሷን እንድታስተውል የያዘችው ነገር ደግሞ ሐሰት እንደሆነ እንድትረዳ ቢያንስ ሁኔታቸውን አይታ የናባባን ካሌብን የቲናም ጭምር ሁኔታቸውን አይታ እንድትረዳ እንድታስተውል እሱ ከመናገር ይልቅ ራሷ እንድትደርስበት ይነግራት ነበር። ነገር ግን ለራሱ ራሱን አላየም። አባባ አሁን ይሄን ብር ይሰጡኛል ብሎ ማሰቡ መጠበቁ በዛ ሂደት እንደዚህ መቆየቱ ራሱ በጣም የሚገርም ነው። እንግዲህ እንደ አባባ እቅድና ፍላጎት የዳኒ መጨረሻም ቢሆን ውርደት ነው የሚሆነው። ያውም ደግሞ እጥፍ ውርደት ነው የሚሆነው አንደኛ ያሰበው ነገር በሙሉ አይሳካለትም፣ አይሰጡትም ብሩንም። ሲቀጥል ደግሞ ጊዜውን ሁሉ በከንቱ እንደዚህ አሳልፎ እዛ ጋ ደግሞ የምትጠብቀው የምትወደው የምታፈቅረው እውነተኛ ሴት እያለች ከሷ ውጪ ከዚች ጋር ከሰው ሚስት ጋር እህቴ ናት በሚል መማገጦ ራሱ ይሄም ትልቅ ውርደት ነው። ይሄ ሁሉ እንግዲህ እንደታወቀበት ሲያውቅ ከዚህ በላይ እንግዲህ ምንም ውርደት የለም ቲና ተዋርዳለች። እሱም በቀጣይ እንደሚዋረድ ነው። እንዲሁም ደግሞ የሚወዳትን ቲናንም እንደሚነጠቅ ነው እንደሚያጣት ነው። እንግዲህ በሷ አልደራደርም ያለ እሷ ምንም ሕይወት የለኝም እያለ ነበር እንግዲህ እሷንም እንደሚያጣ ካሌብ፣ ያው እሷን በመውሰድ በማግባት እንደሚበቀሉ ነው አባታቸው የተናገሩት ማለት ነው። እንግዲህ ካሌብም ቢሆን ኤደንን ወዷታል፣ ሲያይ ራሱ ገና ሲያያት ወዷታል ። እሷም ስርዓት ያላት ናት። ልክ እንደ ቲና አደለችም እና በጣም አስተዋይ፣ የተረጋጋች ሴት ናት። ስለዚህ እንደ አባባ እቅድ እና ፍላጎት እንግዲህ በዛ መንገድ ነው እንበቀላለን ብለው ያሉት። ልጃቸውንም አበክረው መክረውታል። እሱም እሺ እያለ ያው ሲፈራ ሲቸር እንደዚሁ ቆየ እንጂ ያው ጋብዟትም ከእሷ ጋር ተገናኝቶም አንዳንድ ነገሮች ሲያወሩ ራሱ በተረጋጋ ሁኔታ ስለሆነ እሷም ራሱ ለእሱ ያላት ክብር፣ አስተያየቷ ራሱ የተለየ ነው። ሲቀጥል ደግሞ የእነሱን ዝምድና ያለኝን ቀረቤታ ላጣው አልፈልግም ስትል ተደምጣ ነበር። ምክንያቱም በጣም መልካም ሰዎች ናቸው። ከካሌብ ጀምሮ አባትየውም፣ ትሁትም እንዲሁ የሰጧት ፍቅር፣ አቀባበል፣ ስርዓታቸው፣ ምክራቸው፣ ሁሉ ነገር ስለገዛት ከነሱ መራቅ አትፈልግም። ስለሆነም እንግዲህ የዳኒ ጉድ ሲጋለጥ የሰራው ሴራ ሁሉ ያደረገው ነገር እህቴ ናት ብሎ ያደረገውን ነገር ሁሉ ስትሰማ ዳኒን እንዴት ልትፈልገውና እንዴት አብረው ልትኖር ትችላለች? እሷ ይሄን ከሰማች ዳኒ ቢፈልጋት እንኳን እንደማያገኛት ነው። ምክንያቱም እሷ በንጽህና ንጹህ የሆነ ህይወት መኖር ነው የምትፈልገው፣ በባዶነት እሱ ደግሞ በአቋራጭ አካብቶ የተራቀቀ ኑሮ መኖር ይፈልጋል፣ በባዶ ሜዳ፣ በሰው ላብ እና በሰው ንብረት። እሷ ደግሞ እንደዛ ያለውን ነገር አትፈልገውም። ሲጀመር እሱ የማይሆን ነገር ነው፣ በረከት የለውም የሚሻለው በራሳችን በባዶ ተነስተን አብረን ኖረን የምናፈራው ነገር ነው ነው የምትለው። እሱ ግን በአቋራጭ የሰውን ነገር በመመኘት ያውም ሰርቶ እንደማግኘት ጊዜውን ሁሉ በማቃጠል በማይሆን ነገር ውስጥ ተጠምዶ እያደረገ ያለውን ነገር ሁሉ ስትሰማ፣ እንግዲህ ይሄ በጣም ውርደት ነው። እንግዲህ የቲና ውርደት ብቻ አያበቃም፣ የዳኒም ውርደት እንግዲህ በቃ በቀጣይ የምናየው የምንሰማው ነው የሚሆነው። እንግዲህ በዚህ ክፍልም ጀምሯል። ካሌብ ያው ዳኒን እንደው ከገባው በጎን ሲነግረው ነበር ቲና ሌላ ፍቅረኛ፣ ሌላ ጓደኛ ሊኖራት ይችላል ብሎ ሲል ነበር። ዳኒም እንግዲህ ለቲና በመቆርቆር አይነት እንደው የአይጥ ምስክር ድምቢጥ እንደሚባለው ነው በጭራሽ እያለ ሲል፣ እንደውም አጠገቤ ያለ ይመስለኛል ብሎ ሲል ዳኒ ደንግጦ በርግጎ ተነስቶ መውጣቱን ተመልክተን ነበር። ሌላው እንግዲህ የነ አባባና ካሌብ ውሳኔ በቲና ላይ ፈርደውባታል። በቤት ውስጥ ከኖረች ምግብ ማብሰል ለነሱ መመገብ ማብሰል እንዳለባት፣ የቤት ስራ በአጠቃላይ መስራት እንዳለባት ፈርደውባታል። እሷ ደግሞ ንክች አላደርግም ብላ ነበር። ያ ከሆነ ደግሞ በቤት ውስጥ መቀመጥ መቆየት የለባትም አሁኑኑ እንደውም እንድትወጣ ብለው እንድትወጣ በከረው ነግረዋት ነበር። እንኳን እነሱ ሊወጡ ራስሽ ውጪ፣ ማቄን ምን ንሳቲ ውጪ ብለዋት ነበር። እሷም እንግዲህ የቤት ክራይ እስከመፈልግ ድረስ ቤት እስከማገኝ ድረስ ብላለች። ቤትስ ብታገኝ ብር እጇ ላይ የለም። እንመገብ እንኳን ብላ ወታ ለመመገብ ምንም በኪሷ ምንም ነገር የለም። በዳኒም እንዲሁ። ስለሆነም የቤት ክራይ እንኳን ብታገኝ ምን እስከ ፍላ ነው የምትኖረው? አሁን እቺ መውደቂዋ ራሱ ጎዳና ነው የሚሆነው፣ ከዳኒ ጭምር ሁለቱም ተያይዘው እንግዲህ አወዳደቃቸው በጣም የከፋ ነው። ምክንያቱም ያደረጉት ነገር የሰሩት ስራ በጣም ከባድ ስለሆነ የእጃቸውን ያገኛሉ። እናም ቲና አማራጭ ስታጣ፣ ያው ምግብም እያበሰለች ማትችለውን ነገር የግድ ስለሆነ እየሰራች እምባዋን ሁሉ እያፈሰሰች እንግዲህ ሽንኩርቱ እንኳን መላጥ የማትችል ንጽህና የሌላት፣ አፍ ብቻ፣ ጢባር ብቻ፣ ወሬ ብቻ፣ ሙያ ዜሮ። እንደዛ ሆና ደግሞ ትሁትን እንደዚህ በሙሉ አፍ መናገሯ በጣም የሚገርም ነው። እንግዲህ በቀጣይ ክፍል የዳኔን ውርደት ያው ተከናንቦ ሁለቱም ማቃቸውን ጨርቃቸውን ሳይሉ ከዛ እንደሚወጡ ነው የምንጠብቀው። በጣም የሚገርም ልብ አንጠልጣይ፣ በብዙ ግንዛቤ ሰጪ የሆነ ድራማ ነው። እንግዲህ የሰውን የክፋት ጥግና የደግነትንም ጭምር እያየንበት ነው። እንግዲህ ብዙ የተማርንበት ነው። በቀጣይ ቀጣዩን ክፍል እናጋራችኋለን። ይህን ቪዲዮ ስላያችሁ እስካሁን ከልብ አመሰግናለሁ። ደንደን